በዚህ መድረክ ተገኝቼ 128ኛ የአድዋ ድል በዓል መታሰቢያ ላይ ንግግር እንዳደርግ ለጋበዙኝ ለቡጌዳ የባህልና ቋንቋ ተቋም እና ለባህልና ተቋሙ ዳይሬክተር ለወይዘሮ መስታወት ፈለቀ ከልብ የመነጨ ምስጋና ለማቅረብ እወዳለሁ። ታሪክ፣ ቅርስና ባህልን ለመጪው ትውልድ ማስተላለፍ በጣም ታላቅ ነገር ነው። ስለዚህ ሁላችሁም አንዴ እንደገና የተቃሚ ምስጋና በጭጨራ እንድታቀርቡ ትህትና እጠይቃለሁ። ቅርስን በሚመለከት የአድዋ ድል በዓል ባለቤት የሆኑት አፄ ሚኒልክ የተናገሩትን ቃል መልሰን ብናስተውል በጣም የሚጠቅም ይሆናል። ይህ ደግሞ የሆነው በ1868 ከመቅደላ ብዙ የታሪክ ቅርሶች ተዘርፈው ሄደው ነበረ። ከነዚህ መካከል ሁለቱ እንዲመለሱ አፄ ዮሐንስ እንግሊዞችን ይጠይቃሉ። ከእነዚህ ሁለቱ ቅርሶች አንደኛው በጣም ታላቅ የሆነ ኩራተ ርዕሱ የሚባል ሰሞኑን እየተነጋገርንበት ያለነው ቅርስ ነው። ይህ ደግሞ ይህ ደግሞ የኢየሱስ ክርስቶስ ስዕል ከወገብ በላይ ሆኖ ጭንቅላቱ ላይ የሾህ አክሊል እየተተከለበት ደሙ እየተፈሰሰ የተሳለ ለኢትዮጵያውያኖች ማን እንደሰጣቸው የማይታወቅ ለረዥም ጊዜ በኢትዮጵያ ውስጥ የነበረ ቅርስ ተዘርፎ የሄደ ነው። ሁለተኛው ቅርስ ግን ክብረ ነገስት የሚባል በቀዳማዊ ያሱ ጊዜ የተጻፈ እሱ በእንግሊዞቹ በእጃቸው ስለነበረ ለአፄ ዮሐንስ መልሰው ይሰጧቸዋል። አፄ ዮሐንስ ሕይወታቸው በመተማ ሲያልፍ መጽሐፉ የት እንደደረሰ ሳይታወቅ ይጠፋል። በኋላም በአፄ ምኒልክ ጊዜ መጽሐፉ የት እንዳለ ይገኛል። መጽሐፉ ሲገኝ አንድ ፈረንሳዊ ተከታትሎ ይመጣና አጼ ሚኒልክን እባኮ ወደ ፈረንሳይኛ ልተርጉመው ብሎ ፈቃድ ይጠይቃቸዋል እሳቸውም አስበው የሰጡትን መልስ በጽሁፍ ብናዳምጠው ደስ ይለኛል አጼ ሚኒልክ ያሉት እንደኔ አስተያየት አሉ አጼ ሚኒልክ እንደኔ አስተያየት ህዝብ በመሳሪያ ብቻ ሳይሆን በመጽሐፉ ራሱን ይከላከላል አሉ በመጽሐፍ አይደለም ያሉት። እንግዲህ በመጽሐፉ ነው ያሉት፣ በመጽሐፉ ራሱን ይከላከላል ነው ያሉት። ይህ አባባል እንግዲህ ትልቅ ትርጉም አለው። ታሪክን ቅርስን ጠብቆ መያዝ አገርን ጠብቆ እንደመያዝ ስለሚቆጠር ነው። ይህንን ካሉ በኋላ አፄ ምኒልክ ታሪኩ እንዲስፋፋ በማለት መጽሐፉ በፈረንሳይኛ እንዲተረጎም ፈቃድ ይሰጣሉ። በመሰረቱ አገር ባፈሙዝ ብቻ አይደለም የሚጠበቀው፣ ታሪክ ማንነት ነው። ታሪክም መጠበቅ አለበት። ታሪክም ደግሞ ለመጪው ትውልድ መተላለፍ አለበት። እንግዲህ ይህ ኃላፊነት የማነው ነው ጥያቄው። ታሪክን ወደ ትውልድ ማስተላለፍ ኃላፊነቱ የማን ነው? አብዛኛው ዋናው ኃላፊነት የሚወድቀው በወላጆች ላይ ነው። ግን እዚህ ሀገር ተወልደው የተቀላጠፈ እንግሊዝኛ የሚያወሩ ልጆቻችን ምናልባትም የልጅ ልጆቻችን ይኖራሉ። የዚህ ሀገር ሰው እኛ ከየት እንደመጣን የሚያስታውሱበት አንድ ጥያቄ አላቸው። እሱም ዌር ኢዝ ሆም ይላሉ። ዌር ኢዝ ሆም ተጠይቀ እናውቃለን። ይህንን ጥያቄ ሲተረጎም አገርህ የት ነው ማለት ነው። ስለዚህ የሀገራችን ታሪኳን ማወቅ ወይም ማሳወቅ ትልቅ ኃላፊነት ነው። ዋናው ጥያቄ ምንድን ነው? ይህንን ታሪክ ማስተላለፍ ያለበት ትውልድ ራሱ ስለ ታሪክ ምን ያውቃል፣ ምን ያክል ያውቃል የሚለው ነው። ትልቁ ጥያቄ እንግዲህ እሱ ነው። ታሪክን ማወቅ እንደ ትርፍ ነገር የሚቆጠርበት ዘመን ላይ ነው ያለ ነው እና ይህ ዘመን መኖሩንም ለማስታወስ ነው የዛሬውን ዕለት አስመልክቶ የምናስተላልፈው መልእክት ግልጽ ቢሆንም፣ ሁላችንም የምንስማማበት አንድ ነገር አለ። ማስተማር አለ፣ ነገር ግን ማስተማር የማይገባን ነገር ደግሞ አለ። በዚህ ላይ ሁላችንም እንደምንስማማ እርግጠኛ ነኝ። በዚህ አሁን ባለንበት በዘር መርዝ የተለከፈ ትውልድ ጥላቻ ወደ ልጆች ሲሄድ አይተናል። እናም በምንም መንገድ በምንም መንገድ ልጆቻችን ጥላቻ ማስተማር የለብንም። ምክንያቱም ጥላቻ ጥላቻ ይላሉ፣ ጥላቻ አሲድ ነው አሲድ ደግሞ ውሎ አድሮ መያዣውን ይበሳል፣ ይበላል ወይም ይቀዳል። ስለዚህ ለልጆቻችን የምናስብ ከሆነ ጥላቻ ማስተማር የለብንም። ወደ ማስተማር የሚገባን ነገር ስንተላለፍ፣ አድዋን በሚመለከት ብዙ መናገር ይቻላል። እኔ ሁለት ነጥቦች ብቻ ነው ይዤ የምቀርበው። አንደኛው እንግዲህ ምንድን ነው ካነበብን ከተከታተልን፣ ከአድዋ ጦርነት በፊትም ሆነ ከአድዋ ጦርነት በኋላ የነበረውን የኃይል አሰላለፍ ብንመለከት አድዋ ማለት አንዱ ትልቁ ትርጉም ይገባናል። በዛን ጊዜ እንግዲህ የአድዋ ድል ያመጣው ውጤቱም ያደረገው ምንድን ነው? አፍሪቃን ከነበረችበት በላይ የበለጠ ከመቆራረጥ ነው ያዳናት። ለምንድን ነው አንደኛ ፈረንሳዮች ለምሳሌ በተለይም የእኛ ህብረተሰብ በብዛት የማያውቀው ነገር ቢኖር ሌሎች ሀያላን የሚባሉ ሀገሮች ያደረጉትን ነገር አናውቅም የፈረንሳይ ምኞት የነበረው ጅቡቲን ይዛ በኢትዮጵያ አቋርጣ እስከ ምዕራባዊ አፍሪካ ክፍል ግዛቷ ድረስ ታላቅ የፈረንሳይ ኤምፓየር መመስረት ነበር ልብ አድርጎ እንግዲህ ከጅቡቲ ተነስቶ እስከ ምዕራብ አፍሪካ። ሁለተኛው ደግሞ ኢጣሊያ እንድታሸንፍ በጀርባ አድፍጣ ስትጠብቅ የነበረችው ኢንግላንድ ደግሞ ከታች ከደቡብ አፍሪካ ተነስቶ እስከ ላይ እስከ ካይሮ የባቡር ሀዲድ የመዘርጋት ሀሳብ ስለነበራት ያንን መስመር በሙሉና ግብጽ ደግሞ በእጇ ስር ስለነበረች የአባይን መነሻና የአባይን ተፈሰስ ተፋሰስ ቦታዎች መያዝ ትፈልግ ነበረ። ሶስተኛዋ ደግሞ ጣሊያን ነች። ጣሊያን ደግሞ ከቀይ ባህር እስከ ህንድ ውቅያኖስ ያሉትን የባህር ዳርቻዎች መቆጣጠር ትፈልግ ነበረ፣ የምስራቃዊ ኢትዮጵያን ክፍል ጨምሮ ማለትም ሐረርንም ሌሎችንም ጨምሮ ነው። ሌላ አራተኛ ብዙም የማትጠቀስ አገር ጀርመን ነች። ጀርመን በእርግጥ በኢትዮጵያ መሬት ላይ ምንም ምኞት አላሳየችም። ያ ግን የሆነው በኢንግላንድ ተንኮል ነው። ኢንግላንድ ጀርመንን አባብላ በታችኛው የአፍሪካ ክፍል በአፍሪካ የታችኛው ክፍል ቦታ ባትሰጣት ኖሮ ጀርመን በኢትዮጵያ ምድር ላይ ጥያቄ ማንሳቷ ወይም አይቀርም ነበር። ስለዚህ የአድዋ ድል አፍሪቃን በስፋት እንደገና ከመቆራረጥ ስላዳነ አድዋ ማለት ከኢትዮጵያና ከኢትዮጵያውያን ከፍ ብሎ የአፍሪካ ድል ነው፣ የእኛ ብቻ አይደለም። እንግዲህ ጀግኖቹ አያቶቻችን ተዋግተው መሬቱን ከቅኝ ግዛት አዳኑት። ያለመታደል ሆኖ ግን ያንዳንድ ወገኖቻችን አእምሮ ከቅኝ ግዛት አላዳኑም፣ ወይም አላስጣሉትም። ያ ለምንድን ነው? በዛን ጊዜ የቅኝ ግዛት ዘመቻ በአፈሙዝ ብቻ አልነበረም። እንዳውም አብዛኛው የአፍሪቃ መሬት በወረቀት በስምምነት ነው የሄደው። ያን ጊዜ ጀምሮ ዘርን ከዘር በመለየት አንዱ በአንዱ ላይ እንዲነሳ ሲካሄድ የነበረ ከፍተኛ ፕሮፓጋንዳና ወጪ የተደረገበት የተደረገበት ስራ ነው። ያኔ ይደረግ የነበረ የቅኝ ግዛት መግዣ ምንድን ነው? ካርታ ይሰራበት ነበረ። የጣሊያኖችን ካርታ ብታዩ የተወሰነውን ክፍል ኢትዮጵያዊ ብለው ሌላውን ደግሞ ኢትዮጵያዊ ኢትዮጵያዊ ያልሆነ ብለው የሳሉበት ካርታ አለ። ያ ህብረተሰቡን ከፋፍሎ ለአንድ ትልቅ እንዳያስብ ማድረግ የቅኝ ግዛት ተንኮል፣ የቅኝ ግዛት መሳሪያ ነው። ያንን ግን ከአንዳንድ ወገኖቻችን አእምሮ ማስጣል አልቻሉም። የሚያሳዝነው ሁኔታም እሱ ነው። ወደ ሁለተኛው ክፍል ስንሄድ አዘጋጆቹ በሚገርም ሁኔታ ያቀረቡት የአድዋ ድል አከባበር የሰባተኛውን በዓል ነው። እናም በአድዋ ድል አከባበር ሰባተኛው በዓል እንዴት እንደተከበረ አዘጋጆቹ በመድረኩ ላይ አቅርበውታል። ነገር ግን አንዱን አንቀጽ እንደገና መድገም ያስፈልጋል ብዬ አምናለሁ። ምክንያቱም ከፍተኛ መልእክት ስላለው ነው። እና አጼ ሜኒልክ ምንድነው ያሉት ስለ አድዋ በዓል መታሰቢያ ሰራዊታቸውን በሰልፍ ለማየት ሰራዊታቸውን በሰፍ ለማየት የካቲት ጊዮርጊስንም ለማክበር አድዋ ጦርነቱ ብቻ አይደለም። በዛን ቀን የሚከበረው ጊዮርጊስም አብሮ ይከበራል። እናም መኳንንቱም ሁሉ አየዋለሁ ብለው በየወገንህ የጦር መሳሪያህን እያያዝክ ተሰልፈ አዲስ አበባ ድረስ እንድትመጣ ብለው ላኩ። በዚህ ላይ በደንብ በጽሑፍ የተጻፈ ደብዳቤ አለ። ቅድም በአዘጋጆቹም ቀርቧል። እኔ ግን ደግሜ ባቀርበው ደስ ይለኛል። ደብዳቤውም እንደሚከተለው ነው። ለእግዚአብሔር ምስጋና ይግባውና እኔም ይህንን በዓል እንዲያደርጌ ማክበሬ እናንተንም ማድከሜ እግዚአብሔር በቸርነቱ ሰባት ዓመት ሰባት ዓመት ሙሉ በረፍትና በጤና ስላኖረን ስለዚህ ነገር ማክበር ይገባናል ብዬ ነው እንጂ ለጥጋብና ለትቢት ሰራዊት በዛ ነፍጥ በረከተ ለማለት አይደለም ይላሉ እንግዲህ የድሉ መሪ የድሉ ተሳታፊ የሆኑ ሰዎች አንገታቸውን በሰበረ መንገድ ራሳቸውን ዝቅ አድርገው የሚያከብሩትን በዓል እኛ ስናከብረው ለመዘከርና ለማወደስ እንጂ በአድዋ በዓል ለመወደስ መሆን የለበትም። የኛ አይደለም፣ እኛ መወደስ የለብንም በየትኛውም ትውልድ ቢሆን እና ከዚህ በኋላ ምንድነው የሆነው? አሰላለፉ የሚገርም ነው። ማን ነው የአድዋ ድል በዓል ያከበረው? በሰባተኛው የአድዋ ድል መታሰቢያ እናም ንጉሠ ነገሥቱ አንድ ቦታ ተቀመጡ። አቡኑ፣ ዕጨጌው፣ የአውሮፓ ነገስታት ቆንስሎች፣ የአውሮፓ ነገስታት ቆንስሎች ከሰባት ዓመት በፊት ኢትዮጵያ ሊቆራርሱ የነበሩት የእነዚህ ቆንስሎች ንጉሱን እጅ እየነሱ አልፈው ተቀመጡ ይላሉ ጸሐፊው። ስለ እቴጌ ጣይቱ የሚጠቀስ የጽሑፍ አባባል አለ። ምንድን ነው የሚሉት ስለ እቴጌ ጣይቱ? ይህ እንግዲህ ቃል በቃል ጽሁፉ የሚለው ነው። ተጌጣይቱ ባድዋ ጦርነት ጊዜ ለተዋጊው ነፍጠኛ ደጀን ሆነው ደጀን ሆነው ሲያጥናኑ የቆሰለውን ሲያስነሱ በላላው በኩል ሰልፉን በሰልፍ ሲያደጋግፉ እጅግ አርበኛ ሆነው ውለው ነበርና በዚሁ ቀን ቀደም ብለው ወርደዋል ይላሉ። ማለትም ወደ ሰልፍ ቦታው አልፈው ተሻግረዋል ማለት ነው። በዚህ መንገድ እቴጌ ጣይቱ የነበራቸውን ሚና በትንሽ የአረፍተ ነገሮች በትክክል ገልጸውታል። አሁን በንጉሠ ነገሥቱ ፊት ያለፉትን ሰዎች እንደው አንድ ሁለት እያልን እንመልከት። የማበዓል እንደሆነ በንጉሠ ነገሥቱ ፊት ያለፉት ሰዎች ተሰላፊዎቹ ያማረ ልብስ ለብሰው የተንቆጠቆጠ ነገር አድርገው እምቢልታው፣ መለከቱ እየተነፋን የመጡት የመጀመሪያው የገሞና የቦረና የሶዶና የአመያ የጨቦ 30ሺ ነፍጥ ያስያዘ አይነተኛው ፊት አውራሪ፣ ሁለተኛው እናሪያንና ከፋን የሚገዛው 32ሺ ነፍጥ የያዘ፣ ሦስተኛ አፈ ንጉሥ 15ሺ ነፍጥ፣ አራተኛ ሌቃንና ወለጋን አሞርን ጉድሩን አረብን በደጃዝማች እየተመራ ሃያ ሺህ ነፍጥ የያዘ አምስተኛ የአሩሲና የባሌ የደጃዝማች 12 ሺህ ነፍጥ ያስያዘው እነዚህ ሰልፈኞች ከየት እንደሚመጡ እንግዲህ ቦታውን በደንብ አስተውሉ ስድስተኛ የሌሞና የከንባታ የሻሼጎ ደጃዝማች 20 ሺህ ነፍጥ የያዘ ሰባተኛ የሲዳሞ 15 ሺህ ነፍጥ ስምንተኛ የፋጂና የዲርማ የጃማና የሜዳ የደራ ራስ አስራ አምስት ሺህ ነፍጥ። ዘጠነኛ የኢፍራታና የግድም የቀወት የጥሙጋ ዘጠኝ ሺህ ነፍጥ። አስረኛ የጎላ ደጃዝማች ዘጠኝ ሺህ ነፍጥ የያዘ። አስራ አንደኛ የንጉሠ ነገሥቱና የንግሥቲቱ አዛዦች አስር ሺህ ነፍጥ የያዘ። አስራ ሁለተኛ የወሎና የወረ ሂመኑ የሳይንትና የቦረና የአምባሰል የተውለደሬ ያውሳ ሰባ ሺህ ነፍጥ የያዘ ዐሥራ ሦስተኛ የይልባቡርና ገባ ከሚባለው ወንዝ ማዶ ሰላሳ ሺህ ነፍጥ የያዘ ዐሥራ አራተኛ የጎፋና የሸንጋማ ዐሥራ ሁለት ሺህ ነፍጥ የያዘ ደጃዝማች ይላሉ። እነዚህ በሙሉ ከየት እንደመጡ አያችሁ? ያልመጡ በንጉሠ ነገሥቱ ያልተጠሩ በቦታ ርቀት ምክንያት መጠቀስ ካስፈለገ እነሱም የሃረር የኢሳ የውጋዴን ከጨጮሆ በላይ ከባምብሎ እስከ ወፍላ ከጨጮሆ እስከ መተማ ዋግሹሙም የትግሬው ጦርም አልመጣም ይላሉ ጸሐፊው። የሚጠቅሱት ምንድን ነው? እነሱ ስላልተጠሩ እንጂ በአገር ጉዳይ ቀርተው አይደለም ነው የሚሉት። እና እነዚህ ሰዎች ናቸው እንግዲህ ተሰልፈው በንጉሱ ፊት ያለፉት እርስ በርስ ሳይገፋፉ ይላሉ ጸሐፊው። እንግዲህ እርስ በርስ ሳይገፋፉ ይላሉ፣ በንጉሱ ፊት አለፉ። በዝርዝር ስለያዙት መሳሪያ መግለጽ ባያስፈልግም በአንድ ቃል የሚገልጹት ነገር ሰንደቅ ዓላማው የእሳት ልሳን መስሎ ይውለበለባል ይላሉ። ያን ጊዜ እንግዲህ የነበረው ሰንደቅ ዓላማ ነው። እናም እነዚህ ከተለያየ ቦታ የመጡ ሰዎች ከመሪያቸው ከንጉሳቸው ጋር ያከበሩት በዓል የመላው የኢትዮጵያ ሕዝብ በዓል እንጂ የተወሰኑ ክፍሎች በዓል አይደለም። ለማጠቃለልም አድዋ የመላው ኢትዮጵያ ዜጎች የድል በዓል ነው። መልእክቴን በዚህ ጨርሳለሁ። ስለ አዳመጣችሁኝ አመሰግናለሁ።